ደንበኞቻችን የኤሌክትሪክ ደህንነት፣ የኤሌክትሪክ አደጋ ሲገጥማቸው ተቋሙ ባስቀመጣቸው አማራጮች ማለትም የመጀመሪያው በ905 በ905 ደውለው ማስመዝገብ እንዳለባቸው፣ በቅርብ አካባቢያቸው ደግሞ መብራት አገልግሎት መስጫ ማዕከል የሚገኝ ከሆነ በአካል ተገኝተው ማስመዝገብ እንዳለባቸው፣ በተጨማሪም ደግሞ በስልክ በቢሮ አካባቢያቸው ላይ ያለውን ስልክ ማስመዝገብ እንዳለባቸው፣ በተጨማሪም ደግሞ ተቋሙ በዘረጋቸው የዲጂታል ሚዲያዎች ውስጥ በመሳተፍ ቅሬታዎቻቸውን የመብራት ላይ የደረሰባቸው አደጋ በዛም በዛ መልኩ ማስመስገብ እንዳለባቸው። ኤሌክትሪክ መንገድ ላይ ወድቆ ቢያገኙ መደረግ ያለበት ነገር ምንድን ነው? አንደኛ ኤሌክትሪኩን አለመንካት ነው። ሁለተኛ ባለሚመለከተው ቅድም በጠቀስኳቸው አማራጮች ድርጅቱ ለድርጅቱ ድርጅቱ እንዲያውቅ ማድረግ ነው። ወይም ኤሪያውን ደግሞ ከልሎ ሰዎች እንዳይነኩት በርቀት ሰዎችን መጠበቅ እነዚህ እነዚህ ኤሌክትሪክ አደጋን ለመቀነስ አማራጮች ናቸው ማለት ነው። አደጋዎች ሲከሰቱ ምንድነው የሚደረገው መስመር ላይ ያለው ሰራተኛ የያዘውን ስራ አቋርጦ ወደዛ እንዲሄድ ነው የምናደርገው። ስለዚህ ቀድመን የመጀመሪያ ስራችን አደጋን እናበርዳለን ማለት ነው። ኤሌክትሪክ አገልግሎት፣ ወዲህ ልማት፣ ወዲያ ምቾት፣ ኤሌክትሪክ ስልጣኔ

የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞች የተሻለ አገልግሎት ለመስጠት የሚያስችሉ ተግባራትን እያከናወነ ይገኛል። ያከናወናቸው ከሚገኙ ተግባራት መካከል በተቋም ውስጥ ለውጥ እንዲመጣ የሚያስገድዱ ጉዳዮችን በመፈተሽ ማሻሻያ ማከናወን ነው። እንግዲህ የተቋም ሪፎርም ዋና መነሻው የተቋምን ስትራቴጂ የረጅም ጊዜ የመካከለኛ ጊዜ፣ እንዲሁም ደግሞ በአጭር ጊዜ የምናሳካቸውን ነገሮች ለማሳካት አሁን ተቋሙ ያለበት ነባራዊ ሁኔታ ምቹ ሳይሆን ሲቀር የምናደርገው የማሻሻያ ስራ ነው። ተቋማችን ያው በርካታ ሪፎርም ስራዎችን እየሰራን የነበረው ቀደም ሲል አሁን ላይ ግን በተለየ መልኩ በተለይ አሰራር ስርዓት ከማሻሻል አንጻር በርካታ ስራዎች ተሰርተዋል። የአሜሪካን ፕሮዳክት ኤንድ ኳሊቲ ሴንተር የሚያወጣው የፕሮሰስ ክላሲፊኬሽን ፍሬምወርክ በመጠቀም አጠቃላይ ስራዎች ዲዛይን ተደርጓል ማለት ነው። ከዛ በመነሳት እንግዲህ ስትራክቸር ነው የሚመጣው፣ አደረጃጀት ማሻሻያ ለመስራት በተለይ ተቋማችን የሶስት ዓመት ስትራቴጂን ለማሳካት የሚያስችል እንደዚሁም ደግሞ ተቋማችን ለረጅም ጊዜ የነደፈውን ራዕይ ከማሳካት አንጻር አደረጃጀት ማሻሻያዎች ተሰርተዋል። ተቋማዊ ማሻሻያ እንዲደረግ የሚያስገድዱ የተለያዩ ችግሮች በኢትዮጵያ ኤሌክትሪክ አገልግሎት አሰጣጥ ላይ ሲያጋጥሙ ቆይተዋል። በተለይ የኃይል መቆራርጥ፣ የመሰረተ ልማት እርጅናና የፋይናንስ ውስንነት ማሻሻያው የግድ እንዲሆን አድርገዋል። የኃይል መቋረጥ ችግሮች አሉ፣ ይታወቃል። ከጊዜ ወደ ጊዜ እየተሻሻለ ቢመጣ ማለት ነው። የሀይል ማነስ ሚን የሀይል ብክነት ችግሮች አሉ። ከደንበኛ መስተንግዶ ጋር ታይዞ ውስንነቶች ይታወቃል። እንደዚሁ ደግሞ የፋይናንስ አቅም ውስንነትም እንደዚህ አለ ማለት ነው። እና ሌሎችም ምክንያቶች አሉ። ከነዚህ በመነሳት እነዚህን ችግሮች ለመፍታትና በተቋማችን ደረጃ የተያያዙትን የረዥም ጊዜ ራዕይና ተልዕኮውን ለማሳካት ምን ምን የስትራቴጂ ትኩረት መስኮች መነደፍ አለባቸው የሚለው ሲለይ ተቋማችን የለያቸው አራት የትኩረት መስኮች አሉ ማለት ነው። ተቋማችን መሰረተ ልማቶቹ በጣም ያረጁ ያልዘመኑ፣ አሁን ያለውን ደግሞ የኤሌክትሪክ ፍላጎት በህብረተሰቡ ዘንድ ያለው የኤሌክትሪክ ፍላጎት በጣም ከፍተኛ ነው። ይህን ፍላጎት ለማሟላት በሚያስችል ደረጃ መሰረተ ልማት አልተገነባም አልዘመንም እና ይህንን ለማዘመን እስካሁን ከሄድንበት ለየት ያሉ ስራዎች መስራት ይኖርብናል። በሰራተኛችን በውስጥም አቅም ስናይ ደግሞ ሰራተኞቻችን የአገልጋይነት ባህል

ስነ ምግባር እነዚህ እነዚህ ነገሮች በጣም ብዙ ቅሬታዎች የሚነሱባቸው አካባቢዎች ስለሆኑ እነዚህንም ለማሻሻል ያስፈልጋል። እነዚህ የማሻሻያ ስራዎች ተቋሙ በቂ ገቢ እንዲያገኝ በማስቻል የተሻለ አገልግሎት እንዲሰጥ የሚያስችሉ መሆናቸው ይነሳል። አገልግሎቱ አደረጃጀቱን በተሻለ ቁመና ላይ እንዲገኝ ለማድረግ በማለም ተግባራዊ እያደረገ በሚገኘው የማሻሻያ ስራ መሰረታዊ ለውጥ ማምጣት ያስችላል ተብሎ ይጠበቃል። እንግዲህ አንድ ተቋም እንደምታውቁት አንድ ተቋም ህልውና መወሰኑ በተቋሙ የፋይናንስ አቅም ነው። የተቋሙ አንድ የፋይናንስ አቅሙ ጤናማ ካልሆነ የዛ ተቋም የመቀጠሉ ሁኔታ ጥያቄ ውስጥ ይገባል ማለት ነው እና እኛን ተቋም ይሄን ተረድቶ እንደ ተቋም ለመቀጠል ፋይናንሱ ቀጣይነት ሊኖረው እንደሚገባ፣ ፋይናንሱ ጤናማ መሆን እንዳለበት አትሊስ የተቋሙ ፋይናንስ የኦፕሬሽን ወጪው መሸፈን ያለበት ወጪውን ብቻ መሸፈን ደግሞ ሳይሆን ተቋሙ ደግሞ እያደገ እንዲሄድ እና ወደፊት ውጤታማ ነው፣ ትርፋማ ደግሞ እየሆነ እንዲሄድ ኢንቨስት ማድረግ አለበት። አሁን ያለውን የእለት ተእለት ኦፕሬሽን ብቻ መምራት አይደለም። ተቋሙ በለያቸው ቅድሚያ በሚሰጣቸው መሰረተ ልማቱ ላይ ሊሆን ይችላል፣ የዲጂታይዜሽን ቴክኖሎጂ ላይ ሊሆን ይችላል፣ የሰው ኃይሉ ላይ ሊሆን ይችላል፣ ኢንቨስት ማድረግ አለበት ማለት ነው። ሶ ኢንቨስት ለማድረግ ኦፕሬሽኑን ለማስቀጠል በግብ ደረጃ ይዞ የሚሰራቸው ተቋሙን ደንበኞች እርካታ ለማሻሻል ግዴታ ፋይናንስ አቅሙ መሻሻል አለበት። በጥናት ምዕራፍ ውስጥ ተቋሙ ያሉበትን ችግሮች የአሰራር፣ የአደረጃጀት እንዲሁም ደግሞ ከቴክኖሎጂ አጠቃቀም ጋር ከመሰረተ ልማት ማዘመን ጋር ያሉ ችግሮች ምንድን ናቸው የሚለውን በመለየት አሁን ተቋሙ አገር ባላት አቅም ደረጃ ምን ልንሰራ እንችላለን የሚለው ተለይቶ አሰራሩን አደረጃጀቱን የቴክኖሎጂ ፍላጎቶችን ዲዛይን ከማድረግ ጋ የተያያዙ የመጀመሪያ ምዕራፍ የጥናት ምዕራፍ የምንለው ነው። ይሄ ኦልሞስት ተጠናቋል ማለት ነው። በተቋም ደረጃ በስራ አመራር ቦርድ ተቋሙ ስራ አመራር ቦርድ ነው የሚመራ። በቦርድ ደረጃ ጸድቆ ይሄንን ወደ መሬት ለማውረድ የሚጠይቀው ከፍተኛ ገንዘብም ስላለ ጊዜም ስላለ ጥረትም ስለሚፈልግ የሙከራ ትግበራዎች በተወሰኑ አካባቢዎች ላይ መጀመር የሚለው ስቴፕላይን ያለ ነው። በማሻሻያ ስራው ከተከናወኑ ተግባራት መካከል ተደራሽነትን በማስፋት ለደንበኞች የተሻለ አገልግሎት ለመስጠት የሚያስችል ስራ እየተከናወነ ይገኛል። በዚህ መነሻነትም ያልተማከለ አሰራርን ተግባራዊ የማድረግና ማዕከላትን የማጠናከር ስራ መከናወኑ ተነስቷል። ቀደም ሲል ከነበረው አደረጃጀት በተወሰነ መልኩ ማሻሻያ ተደርጓል ማለት ነው። ለማሳየት ያህል ለምሳሌ ቀደም ሲል በአስራ አምስት ሬጂኖች ተደራጅቶ የነበረውን ወደ 32 ሬጂኖች በማሳደግ እንደዚሁም እነዚህ ሪጅኖች የሚያስተባብር አምስት ማስተባበሪያ ሪጅኖች እንዲኖሩ እንደዚሁም ወደ 576 አገልግሎት መስጫ ማዕከላት አሉን። በዚህ በተጨማሪ ደግሞ ወደ 4000 የሚጠጉ ሳተላይት ጣቢያዎች አሉን ማለት ነው። በተለይ አገልግሎት በምንሰጥባቸው በሁሉም ማዕከላት ላይ ትኩረት በማድረግ አዲስ አበባን ደግሞ በልዩ ሁኔታ ትኩረት በማድረግ ሁሉም የአገልግሎት መስጫ ማዕከላት እንዲገቡ ከአዲስ አበባ ውጭ ያሉ ማዕከላትም ደግሞ በልዩ ትኩረት የምናያቸውን ለይተን የሞዴል ኢንኩቤሽን ሴንተሮች ወይም ደግሞ አዲሱ አሰራር በደንብ መሬት እንዲረግጥ ክፍተቶች ካሉት ደግሞ ለማስተካከል በሚችል ደረጃ የሙከራ ትግበራ እያደረግን ያለ ነው ማለት ነው። በማሻሻያ ስራው ቅድሚያ ትኩረት ተሰጥቶ የተሰራው ስራ በተቀመጠው መስፈርት መሰረት ሰራተኞችን ባሉ የስራ መደቦች መመደብ ነው። ያለው የሰው ኃይል ውጤታማ መሆን እንዲችል ሰራተኞች ከተመደቡ በኋላም የግንዛቤ መፍጠርና የአቅም ግንባታ ስራዎች ተከናውነዋል። በዚህ በሚደባው ቅድሚያ የተሰጠው አጠቃላይ የተቋሙ የስራ መሪ ከስራ አስፈጻሚዎች ጀምሮ እስከ ቡድን መሪ ድረስ ያሉ ስራ መሪዎችን በማዕከል በኮርፖሬት ደረጃ የተቋቋመ የሚደባ ኮሚቴ እንዲመድብ ተደርጓል። ቀደም ሲል በተቀመጠው የሚደባ መስፈርት መሰረት ቼክ እየተደረገ ሚደባ ተከናውኗል ማለት ነው። በዚህም ደግሞ ያው የተወሰኑ ቅሬታዎች ሊኖሩ ይችላሉ። እነዛን ቅሬታዎች ደግሞ የሚያይ የስራ መሪዎችን ያቀፈ ኮሚቴ ተቋቁሞ ቅሬታዎችም የቀረቡት በሙሉ ለመፍታት ጥረት ተደርገዋል። አሁን በአብዛኛው በዚህ በሙከራ ትግበራዊ እያደረግን ያለ ነው። ሰራተኞቻችን ማሰልጠን ነው። ደንበኞቻችን ስለ ለውጡ ማሳወቅ ነው። እንደዚህ አይነት ፕሮግራሞች ላይ እየመጣ ያለው የሪፎርም ስራ ምን እንደሆነ በደንብ ግንዛቤ ጨብጠን ሁላችንም፣ ተቋሙም፣ ሰራተኛውም፣ መንግስትም፣ ህብረተሰቡም በአጠቃላይ በመተጋገዝ ነው። እንግዲህ ይሄ አገልግሎት ኮመንሊ ለሁሉም የሚሰጥ አገልግሎት ስለሆነ አገልግሎቱም ደግሞ በባህሪው በጣም ብዙ ቦታዎች ላይ ተቋሙ ብቻ ተቋሙ ማኔጅመንት ብቻ የሚደርስበት አይደለም። ስለዚህ ህብረተሰቡን ተሳትፎ ሁሉ ይፈልጋል። በዚህ ሂደት ውስጥ እንግዲህ ግንዛቤ የመፍጠር ሰራተኞቻችንን ለአዲሱ ሪፎርም በደንብ ዝግጁ እንዲሆኑ የማድረግ እንዲሁም ደግሞ የአደረጃጀት የምደባ የመሳሰሉትን ስራዎች የመስራት ሂደት ላይ ነው ያለ ነው። የተቋም አቅም ግንባታ እና ትራንስፎርሜሽን የምንለው ነው። እዚህ ውስጥ ትልቁ የምናየው ትልቁ የአንድ ተቋም ዋናው የሚሰሶ ትልቁ ሪሶርሱ ምንድን ነው? የሰው ኃይሉ ነው። ስለዚህ ትልቁ በእኛ ተቋም አንዱ የትኩረት መስቀር ግን ያዝ ነው የሰው ኃይላችንን አቅም መገንባት ነው። የሰው ኃይላችንን ሁሉም በሚሰራበት የስራ ቦታ ላይ ክህሎቱን መገንባት ነው። እንጌጅመንቱን ማጠናከር ነው። ተሳትፎውን ማጠናከር ነው። ታማኝ አገልጋይ ሆኖ እንዲሰራ የማድረግ ነው። ዴሊቨሪ የሚያደርግ ስራ የሚሰራ ውጤት የሚያመጣ የሰው ኃይል ማፍራት ነው። የሰው ኃይሉን ደግሞ በአግባቡ ይዞ ሰርቪ እንዲያደርግ ማድረግ ነው። እነዚህ ስራዎች በመከናወናቸው እስካሁን ባለ ሁኔታ ለደንበኞች የተሻለ አገልግሎት እየተሰጠ እንደሚገኝ ይነሳል። ይህ መሆኑም የደንበኞችን እርካታ ከፍ ማድረግ ይጠበቅበታል። እስካሁን ባለው የሙከራ ተግበራ የደንበኞች እርካታ ከፍ ማለቱ ነው የተነገረው። እስካሁን ባለው የሰራተኛው መነሳሳት ለለውጡ በተለይ ደግሞ በቀላሉ ሊፈቱ የሚችሉ ለምሳሌ የደንበኞች የሚከፍሉት ቢል ላይ ጥራትን ከፍ ለማድረግ ቆጣሪ አንባቢው በጥራት የማንበብ ቢል ላይ የሚፈጠሩ ስህተቶችን አስተካክሎ ደንበኛው በየወሩ ጥራት ያለው ቢል እንዲያገኝ ከማድረግ አንጻር በጣም ጥሩ መሻሻሎች እየታዩ ነው። ከገንዘብ ስብሰባ ጋር፣ ከደንበኛ መስተንግዶ ጋር፣ ከባህሪ ጋር፣ ከብልሹ ስነ ምግባር ጋር የመሳሰሉት ነገሮች እየተሻሻሉ ተስፋ በሚሰጥ ደረጃ ነው ያለው። ከዚህም ጎን ለጎን የበለጠ ደግሞ ለሰራት ለደንበኛው አገልግሎት ለመስጠት እንዲያመች አንዳንድ የተፈጠሩ ስራ ክፍሎች አሉ ለምሳሌ የከስተመር ኢንጌጅመንት እና ኮምፕሌን ሀንድሊንግ የሚባል ቀደም ሲል ያልነበረ ክፍል ነው እንዲቋቋም ተደርጓል በሪጅን ደረጃ። እንደዚሁም ቁልፍ ደንበኞችን የእነሱን ጉዳይ የሚከታተል የቁልፍ ደንበኛ በስትራክቸሩ እንዲካተት ተደርጓል። ሌላው በተለይ አዲስ አበባ ላይ ከሌሎች ሪጅኖች በተለየ መልኩ ከዚህ ከአስቸኳይ ጥገና ጋር በተያያዘ ቀደም ሲል በአራቱ አዲስ አበባ ሪጅኖች ላይ ተወስኖ የነበረው ስትራክቸር አዲስ አበባ ላይ በ15 በተለያዩ ቦታዎች ላይ በተለይ ደንበኛን ያማከለ ቦታ ላይ እንዲደራጅ ተደርጓል። ኤሌክትሪክ አገልግሎት በሺዎች የሚቆጠሩ ሰራተኞች ያሉት ግዙፍ ድርጅት ነው። እነዚህ ሰራተኞችንም በራስ አቅም ስልጠና ለመስጠት የስልጠና ተቋም እንደሚደራጅ ታውቋል። የራሱ የሆነ የስልጠና ማዕከል አልነበረውም እና በዚህ ምክንያት በተለይ ተቋማችን የቴክኒክ ተቋም እንደመሆኑ መጠን በርካታ የቴክኒክ ሙያን ፕራክቲካሊ መሰልጠን ያለባቸው ስልጠናዎች አሉ ና እነሱን ለማሰልጠን እንዲያመች አሁን ትልቅ የሴንትር ኦፍ ኤክሰለንስ ግንባታ እየተሰራ ነው ያለው እዛ ላይ ና እዛ ላይ በተለይ እነዚህ ትሬኒንግ ሞጁሎች ዲዛይን ተደርገው ላቦች እንዲኖሩ ይጠበቃል። የኢትዮጵያ ኤሌክትሪክ አገልግሎት በተደጋጋሚ ከሚነሱበት ቅሬታዎች መካከል የኃይል መቆራረጥ ቀዳሚው ነው። በዚህ የማሻሻያ ስራም በረጅም ጊዜ እቅድ ለኃይል መቆራረጥ ምክንያት የሆኑ ችግሮችን መቅረፍ የሚያስችሉ ተግባራት ትኩረት የተሰጣቸው ጉዳዮች ናቸው። አሁንም ኤሌክትሪክ ይቆራረጣል። በተለይ አንዳንድ አካባቢዎች ኤሌክትሪክ መቆራረጡ ምክንያት ከመሰረተ ልማቱ መድከም ጋር ከመሰረተ ልማቱና ከፍላጎቱ አለመጣጣም ጋር የመጡ ናቸው። እነዚህ በዚህ ሪፎርም በአጭር ጊዜ የሚፈቱ አይደሉም። ኢንቨስት ማድረግ ይፈልጋል። እነዚህ ደግሞ አብዛኛው ጥሬ እቃ የምናስመጣው ከውጭ ነው። ገንዘብ ይፈልጋል፣ ፎሪን ከረንሲ ይፈልጋል። ለመገንባትም ጊዜ የሚወስዱ አሉ። ሰብስቴሽን መገንባት በአጭር ጊዜ የሚመጣ አይደለም። አዲስ አበባ ላይ የተወሰኑ ሰብስቴሽኖች በተወሰኑ ከፍተኛ ኃይል በሚጠየቅባቸው ሰዓታት፣ ዲማንዱ ከፍ በሚልባቸው ሰዓታት ላይ ችግር የሚያጋጥማቸው ሰብስቴሽኖችም አሉ። እነዚህን አሁን በመረዳት እነሱን አፕግሬድ ማድረግ ነው የሚፈልገውና እነዚህ በረዥም ጊዜ የሚመጡ ናቸው። የኤሌክትሪክ አጠቃቀሙም ራሱ በኃይሉ እያደገ ነው እየመጣ ያለው ማለት ነውና፣ ስለዚህ የኛ መሰረተ ልማት የዛሬን ጭነት ብቻ ሳይሆን የዛሬን የኤሌክትሪክ ፍላጎት ብቻ ሳይሆን የቀጣይ እየመጣ ያለው እያደገ በጣም በከፍተኛ ሁኔታ እየመጣ ያለውን መሸከም የሚችል መሆን አለበት ማለት ነውና፣ ለዚህ ነው አንድም ዛሬ ላይ እያጋጠመን ያለውን የሀይል መቋረጥ ለመቀነስ የኃይል ብክነት ለመቀነስ የኃይል መቋረጥ ችግሮች ለመቀነስ ዛሬ ያለውን የኤሌክትሪክ ፍላጎት ለማርካት ለመመለስ እና ደግሞ በቀጣይ የመጣ ደግሞ ያለውን ፍላጎት ለማርካት መሰረተ ልማቱን ማስፋፋት፣ ማሳደቀቅ፣ ማሻሻል ያስፈልጋል ማለት ነው። ስለዚህ ተቋማችን አንዱ ይህን የትኩረት መስኩ አድርጎ እዚህ ላይ ነው እየሰራ ሌላው በዚህ የማሻሻ ስራ ዘመናዊ አሰራርን በሁሉም መንገድ መዘርጋት ነው። በዚህም በቢሮ ውስጥ ከሚሰጡ አገልግሎት ጀምሮ የኤሌክትሪክ ኃይል እስከሚፈለገው ቦታ በማድረስ ሂደት ዘመናዊ ቴክኖሎጂዎች ጥቅም ላይ ለማዋል ይሰራል። ከክፍያ ስርዓት ወይም ደግሞ ከደንበኞች አገልግሎት ሂደታችንን ከአውቶሜት ከማድረግ ባሻገር ግን ራሱ መሰረተ ልማቱ ላይ አውቶሜሽን ይፈልጋል። በየሰፈሩ ያለው ትራንስፎርመር አሁን ለእኛ ሪፖርት አያደርግም፣ ሲቋረጥ አናውቅም። እያንዳንዱ ፖል ላይ ያለ ችግር ቢኖር ፖል ቢወድቅ አናቅም ግን፣ ቴክኖሎጂው አለ። ይሄንን ማምጣት ይኖርብናል። ወደዛ ነው እየሄድን ያለ ነው፣ አሁን ግሪዱን ስማርት ወደ ማድረግ እነዚህ የተወሰኑ የክፍያ የመሳሰሉትን ብቻ ሳይሆን ዘሆል ግሪዱን ኤሌክትሪክ ፊድ የሚያደርገውን ኔትወርክ ስማርት የማድረግ ዓላማ ይዘን ነው እየሄድን ያለ ነው። ይሄ በየምዕራፉ የሚሰራ ነው። ዘመናዊ ቴክኖሎጂን መጠቀሙ ጉዳይ አንዱ የዚህ አካል ነው። ሆነው እሱም አንዱ የስማርት ግሪድ ፍኖተ ካርታ የምንለው ማለት ነው ይህ አንዱ የስማርት ግሪድ ፍኖተ ካርታ ምን፣ ትልቁ ሀይል መቋረጥ ችግር ሲያጋጥም ሀይሉን መልሶ ሬስቶር የምናደርግበትን ሂደት በከፍተኛ ሁኔታ ሊያሳጥሮ የሚችሉ ቴክኖሎጂን ምን ተገብርበት ያዘ ኢኒሽቲቭ ያዘ ፍኖተ ካርታ ነው ማለት ነው። ለምሳሌ ከዛ ውስጥ አንዱ እየተገበርና ያለ ነው በዋናነት የአዲስ አበባ ዲስትሪቢሽን ኔትወርክ ወይ ማሰራጫ መስመሮች አስተዳደርና ቁጥጥር ስርዓትን በጣም የሚያሻሽል የስካዳ ሲስተም እየተገበርን ያለን። አገልግሎቱ በመጪው ጊዜ ለደንበኞች የተሻለ አገልግሎት ለመስጠት እያከናወናቸው ከሚገኙ ተግባራት መካከል የስነ ምግባር ችግሮችን መሰረታዊ በሆነ መንገድ መቅረፍ ነው። በመሆኑም ከብልሹ አስራር ጋር በተያያዘ የሚነሱ ቅሬታዎችን ለመቅረፍ አስራሮችን ከመዘረጋት ጀምሮ ተጠያቂነትን የማረጋገጥ ስራ እንደሚከናወን ተጠቁሟል። ማህበረሰቡም የመልካም አስተዳደር ችግሮችን በተዘረጉ መስመሮች ጥቆማ መስጠት እንደሚገባው ነው የተነገረው። የኢትዮጵያ ኤሌክትሪክ አገልግሎት ሰራተኛ ያለእጅ ማንሻ አይሰራም የሚል ድምዳሜ ያለ ና ትክክለኛ አመለካከት ነው ብዬ አልወስድም። እንደ ማንኛውም ተቋም ሰራተኞቻችን ተቋሙ በሚሰጠው ደሞዝ ወይም በሚሰጠው ደሞዝና ጥቅማ ጥቅም ነው ማገልገል ያለበት እና ህብረተሰቡም ደግሞ የማያስፈልግ ወይም የማይፈለጉ ነገሮችን ከማድረግ በትክክለኛው አገልግሎት በሚንሰጥበት መንገድ መገልገል እንዳለባቸው ግንዛቤ ቢወሰድ መልካም ነው። ሰራተኞቻችን ደግሞ ከዚህ ካላስፈላጊ ነገር ወይም ካላስፈላጊ ባህሪ ተቆጥቦ የተቋሙን እሴት ተላብሶ አገልግሎት መስጠት ይጠበቅባቸዋል። ህብረተሰቡ መተባበር ነው። አንዳንዴ ችግር አለ ይባልና ችግሩን ለመፍታት ተቋሙ እንቅስቃሴ በሚያደርግበት ጊዜ ችግሩን ሪፖርት ያደረገው ሰው ብን መረጃ ማስረጃ ለመስጠት ወደኋላ የማፈግፈግ ነገር አለ እና ይሄ በደንበኞቻችን ላይ የሚደርስ ማንም ምንም አይነት ጉዳት ሳይኖር ሚስጥራዊነቱን ጠብቀን እንዲህ አይነት ብልሹ ስራ አሰራር ተቋሙን ብቻ ሳይሆን ህብረተሰቡንም እንደ አገርም ደግሞ ችግር ውስጥ የሚከተን ስለሆነ ሁላችንም ተባብረን እዚህ ላይ መስራት ይኖርብናል። ለዚህ ደግሞ ተቋሙ አሰራር ዘርግቷል ነው። በየቤታችን ሆነን ሪፖርት ቢሮ መምጣት አይጠበቅብንም። በሞባይሎቻችን ላይ እነዚህን ነገሮች ሪፖርት ማድረግ ነው። መከታተልም ይቻላል፣ የት ደረሰ ጉዳይ ያመለከትኩት ጉዳይ የት ደረሰ ብሎ ማንም ሰው ሊያጠፋው፣ አይችልም እዛ ሁላችንም ሞኒተር የምናደርገው ነው። እና ሪፖርት የተደረገ ነገር በሙሉ ምላሽ ይሰጠዋል። አገልግሎት ወዲ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተና ላንቺ ነው ወገኔ። ኤሌክትሪክ አገልግሎት የአገር ብርሃን እድገት ናት። ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ